ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን በቅድሚያ አርእስተ ዜና አገዛዙ የጌታቸው ረዳን ወታደር በማምጣት ከፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ በመከላከያ ተማረክን እንዲሉ በማድረግ ዛሬ መስከረም 22 ቀን 2018 ዓ ም ደሴ ከተማ ፋና ቲቪ ቀረጻ እያካሄደ መሆኑን ለማረጋገጥ ችለናል ሲል ሚኒሊክ እዝ ገለጸ። እናስደምጣችኋለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጽናፉ ብርጌድ ጠላትን ሲገርፈው መዋሉ ተገለጸ። የግንባር መረጃ ይዘናል። ቅርቃር ከተማ በፋኖ ቁጥጥር ስር መግባቷን አፋብሃ በላይ ዘለቀ እዝ ሲገልጽ፣ በወረታ ከተማ ልዩ ኦፕሬሽን መሰራቱም ታውቋል። ዝርዝር አለንም። በሸዋ መርሃቤቴ አብራጃ ደራ ወረዳ ሳላሽ ከተማ ከ30 በላይ አማራዎች የደመራ በዓልን በማክበራቸው ብቻ ድብደባ ተፈጽሞባቸው መታሰራቸው ተነገረ። በዝርዝር እንመለከ እንመለከተዋለንም ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉን። መልካም ቆይታ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጌድ ጠላትን ሲገርፈው መዋሉ ተገለጸ። የአዲስ ቅዳሙ አስር አለቃ ኤፍሬም አጥናፉ ብርጌድ ዛሬ ጠዋት ከ3 ሰዓት ከ40 እስከ 6 ሰዓት በወሰድነው ለአስጨራሽ ውጊያ በወገን በኩል አመርቂ ድል አስመዝግቧል ሲል ነው ቴዎድሮስ እዝ የገለጸው። ትንታጓ የአስር አለቃ ኤፍሬም አጥናፉ ብርጌድ የብልጽግናን ወንበር አስጠባቂ ልቅምቃሚ የ73ኛና የ76ኛ ክፍለ ጦሮች ሰራዊት ከአምሳልታ መሽጎ ጥቃት እንደሚደርስበት መረጃ የሰማው ወደ ፋክታ በመፈርጠጥ ላይ እያለ በተለምዶ አሶ መገንጣያ ተብሎ ከሚጠራ ሰፈር ላይ ሚስጥራዊ ደፈጣ ተይዞበት የህይወትና የንብረት ኪሳራ አድርሶበታል ነው የተባለው። በዚህም 11 የስልጣን ወንበር አስጠባቂ የጁላ ወታደር ወደ ላይኛው ሲሸኝ ብዛት ያለው የአገዛዙ ሰራዊት ቁስለኛ በመሆን ወደ አዲስ ቅዳም ጤና ጣቢያ ተወስዷል ሲል ቴዎድሮስ እዝ መረጃውን አጋርቶናል። ቅርቃር ከተማ በፋኖ ቁጥጥር ስር መግባቷን አፋብሃ በላይ ዘለቀ እዝ ገለጸ። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና አርበኛ በላይ ዘለቀ እዝ ደጃዝማች ኮር ስር የሚገኘው የዋዋ ጎቤ ክፍለ ጦር ዛሬ መስከረም 22 ቀን 2018 ዓ ም ከንጋት ጀምሮ ባደረገው ተጋድሎ የጠገዴ ወረዳ ዋና መቀመጫ የሆነችው ቅርቃር ከተማን በቁጥጥሩ ስር ማስገባቱ ታውቋል። ውጊያው አድማሱን አስፍቶ ቀጥሏል የተባለ ሲሆን የአገዛዙ ወታደሮችም ከወደ ፋኖ የተሰነዘረባቸውን ብርቱ ጥቃት መቋቋም ከብዷቸው ሕይወታቸውን ለማትረፍ ሽሽት ላይ መሆናቸው ተነግሯል። በተመሳሳይ አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ባንታ ባታ አንደኛ ኮር የነበልባሉ ፎገራ ክፍለ ጦር በወረታ ከተማ በሰራው የታቀደ ኦፕሬሽን መስከረም 19 ቀን 2018 ዓ.ም አንድ ሰዓት ተኩል ላይ ወረታ ከተማ ፖሊስ ጣቢያ ባደረገው የቦምብ ጥቃት ሁለት መደበኛ ፖሊሶች ወዲያውኑ ሲሞቱ ህዝብን ሲያንገላቱ ከነበሩት መካከል የመጀመሪያው ቢሰጥ የተባለው ግለሰብ ከፍተኛ ጉዳት ደርሶበት በሕክምና ለማትረፍ ርብርብ እየተደረገ እንደሚገኝ ተረጋግጧል ተብሏልም። ሌላም በመስከረም 21 ቀን 2018 ዓ.ም ተመረተ ምሽት አንድ ሰዓት ከ20 ከአገዛዙ እድሜ አራዛሚ አድማ ብተና ካምፕ ውስጥ በተደረገ የቦምብ ጥቃቶች ዘጠኛ አድማ ብተና አባላት ሙትና ቁስለኛ ሲሆኑ አንዷ ፓትሮል ከጥቅም ውጭ ሆናለች ሲል አፋባሃ ሰሜን አማራ ቀጠና በላይ እዝ ገልጿልም። ፋኖ ባልተማረከበት ሁኔታ ሐራ መሬት እየተባለ ከሚጠራው ቦታ የጌታቸው ረዳ ቡድን አባል የሆኑት የትግራይ ተወላጅ ታጣቂዎችን በማምጣት ከፋኖ ጋር ሆነን ስንዋጋ ወልዲያን ዙሪያ በመከላከያ ተማረክን እንዲሉ በማድረግ ዛሬ መስከረም 22 ቀን 2018 ዓ.ም ደሴ ከተማ ፋና ቲቪ ቀረጻ እያካሄደ መሆኑን ለማረጋገጥ ችለናል ሲል ምኒሊክ እዝ ገለጸ። ፋኖ በህወሃት ታግዞ ወሎ ላይ እየተዋጋ ነው የሚል አዲስ ተረት በአገዛዙ ሳይበሮች በስፋት ሲሰራጭ እየታየ ነው። ፋሽስቱ የብልጽግና አ ገዛት ሰሞኑን በአፋ ባህ ምኒሊክ እዝ በዘመቻ አርበኛ አደም አሊ ወይም አባናደው የደረሰበትን ከባድ ሽንፈት ላለመቀበል ፋኖ የተዋጋኝ ብቻውን አይደለም ከትግራይና ከኤርትራ ኃይሎች ጋር ሆኖ ነውና ሌሎች ምክንያቶችን ሲደረድር ሰንብቷል። የአረመኔው ልሳናት የሚጮሁት ፋኖ የመዋጋት አቅም የለውም ለማለት ከሆነ ይህን ሁሉ ወታደር እንደ በሬ ሲነዳው የምናየው የአማራ አርሶ አደር ልጅ እንጂ የህወሃት ታጣቂ አይደለም። ከዚህም በላይ የብልጽግና ወታደር ከአቦ ሸማኔ በፈጠነ ፍጥነት ወደ ኋላ ሲሸሽ ህወሃትን ከደ ደብረ ሲና እንዲመለስ ያደረገው ፋኖ መሆኑን ውስጡን የሚያውቁት ያውቁታል። ፋኖና የአማራ ህዝብ በአንድነት ባይሰለፉ ኖሮ አብይ ዛሬ ላይ በአንድ ቀን ተረግዞ በአንድ ቀን ተወልዶ በአንድ ቀን የተቀበረ መሪ የተባለ መሳለቂያ አይሆንም ነበርም። በፋኖ ጀግንነት ላይ ጥያቄ የሚያነሱ ሰዎች የጀግንነት ምንነት የማይገባቸው ናቸው። ምናልባት በውትድርና ውስጥ ያለፉም ከሆነ የአካል ወይም የስነ ልቦና ምርኮኞች የነበሩ ናቸው ማለትም ይቻላል። ፋኖ ግን የገጠመው የዓለም አቀፍ የጦርና የሰብአዊ ህጎች የሚባሉ ነገሮች መኖራቸውን እንኳን በማያውቁ እንደ ጥንቱ ዘመን በሰው ኃይል ማዕበል መዋጋት በሚመርጡ አዋጊዎች የሚነዳ ሰራዊት ነው። ይህን ሰራዊት ማርኮ ማስተማር የሚወስደው ጊዜ ራሱ ቀላል አይደለም። ይህ የተማረከ ሰራዊት ሳይማር ዝም ብሎ ቢለቀቅና ተመልሶ ቢቀላቀል ነገ ተመልሶ እንደ ዛሬ አለቆቹ መሆኑ አይቀርም። ፋኖ ከፈጣሪው በታች ትጥቁም ስንቁም ሁሉ ነገሩ በውስጥም በውጭም ያለ የአማራ ህዝብ መሆኑ የአደባባይ ሀቅ ነው። ፋኖ ከፈጣሪው በታች ራሱን ችሎ የቆመ ነው። ተኩስም አሸናፊ ተሳታፊነቱም ድል አድራጊነቱም የአባቴ አያት የቅድመ አያቶቹ በአጠቃላይ ስሪቱ ነው። ነገር ግን አብይ አህመድ ሽንፈቱን ላለመቀበል ፋኖ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የወጋኝ እያለ በሚዲያ ሚሊሻዎቹ በኩል ሲያለቅስ የሰነበተ መሆኑ ይታወቃል። የማልቀስ መብቱም የተጠበቀ ነው። ከዚህ ጋር ተያይዞም ፋኖ የወጋኝ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የሚለውን ለቅሶውንና ውንጀላውን በሐሰት ፕሮፓጋንዳ ለማጀብ ምንም ፋኖ ባልተማረከበት ሁኔታ አራ መሬት እየተባለ ከሚጠራው ቦታ የጌታቸው ረዳ ቡድን አባል የሆኑ የትግራይ ተወላጅ ታጣቂዎችን በማምጣት ከፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ በመከላከያ ተማረክን እንዲሉ በማድረግ ዛሬ መስከረም 22 ቀን 2018 ዓ ም ደሴ ከተማ ፋና ቲቪ ቀረጻ እያካሄደ መሆኑን ለማረጋገጥ ችለናል ብሏል ምኒሊክ እዝም። ስለሆነም ፋኖ በብልጽግናው ቡድን በሐሰት ፕሮፖጋንዳና ውንጀላ፣ እንዲሁም ሌሎች ምክንያቶች ቢደረደሩ የጀመረውን የአማራ ህዝብ የህልውና ተጋድሎ ለድል ከማብቃት የሚያደናቅፈውና የሚያግደው አንዳችም ሁኔታ እንደሌለ ሊታወቅ ይገባል። ለማንኛውም አብረኸኝ ፋኖን ከወጋህ የምትፈልገውን አደርግልሃለሁ እያለ ህወሀትን ደጅ ሲጠና የሚውለው አብይ አህመድ እንጂ መሬ ወዳጆ አይደለም። በሸዋ መራቤቴ አውራጃ ደራ ወረዳ ሳላይሽ ከተማ ከ30 በላይ አማራዎች የደመራ በዓልን በማክበራቸው ብቻ ድብደባ ተፈጽሞባቸው መታሰራቸው ተነገረ። ደራ ሳላይሽ ከተማ ከ30 በላይ አማራዎች የደመራ በዓል በማክበራቸውና አማራ በመሆናቸው ብቻ በአሰቃቂ ሁኔታ እየተደበደቡ መታሰራቸውን የቀጠናው ፋኖ መረጃውን አጋርቶናል። ይህም አልበቃ ብሎ አማራነትንና ሃይማኖትን ማክበር ወንጀል በሆነባት ሀገር ላይ ከነገ ጀምሮ ሰለልኩላና ቱቲ አካባቢ የሚገኙ ደመራ ያከበሩ ምእመናንና ሚኒ ዎች ህዝቡንም በአሰቃቂ ሁኔታ ለማሰር ተዘጋጅተዋል ተብሏል። ማህበረሰቡ ራሱን ከጠላት እንዲያድንና የጦር መሳሪያውን ያድን ዘንድ ወደ ገጠራማ አካባቢዎች እንዲወጣ ጥሪያችንን ማስተላለፍ እንወዳለን ብሏል። ፋኖም ከዚህ ጋር ተያይዞ ራስን ለማዳን ሲባል ከጠላት ጋር የተሳተፈ ሚሊሻ ላይ የማያዳግም እርምጃ እንደምንወስድ ከወዲሁ ማሳሰብ እንወዳለን ተብሏል። ሳላይሽ ከተማ ትራንስፎርመሩ የተመታ ሲሆን ያስመታውም የከተማው አስተዳደር ሲሆን ፋኖ መታው በሚል አማራውን ለማሸማቀቅ በአቶ ሰለመን መኮንን የተቀመረ ቀመር ነው። ቀመሩ አማራውን ለማጥፋት ይረዳቸው ዘንድ የተጠቀሙት የቂላ ቂል ቀመር ነው። በነገራችን ላይ ሌላኛው ሴረኛ ካሬ አሸብርታ አለማ የራሱ መሳሪያ ባርቆበት ደንግጦ ሪፈር የተጻፈለትና ከሞት አፋፍ የተመለሰ የፈሪዎች አለቃ መሆኑን የሳላይሽ አካባቢ ነዋሪዎች የቅርብ ትውስታ ነው። እናም ህዝባችን መረጃ በመስጠት ከፈጸመው ጥፋትና ውድመት ራሱን ያደን ዘንድ ከወዲሁ መልእክታችንን ማስተላለፍ እንወዳለን ሲል አፋ ባሃ ደቡብ አማራ ቀጠና አሳምነው እዚህ በፍቃዱ በላይ ክፍለ ጦር ህዝብ ግንኙነት

የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ባወጡት አዲስ ሪፖርት ወታደራዊ ወጪ መጨመር የአየር ንብረት ቀውስን ሊያባብስ እንደሚችል አስጠነቀቁ። ከዚህም በተጨማሪ በዓለማችን የተራዘሙ ግጭቶች መስፋፋት ወደፊት ወታደራዊ ወጪዎች ለመጨመራቸውና የካርቦን ልቀት ለመባባሱ አመላካሽ ነው ተብሏል። አንዳንድ ባለሙያዎችም የአየር ንብረት ቀውስን ለመዋጋት መዋል ያለበት ሀብት ወደ ወታደራዊ ኃይል መዞሩ አሳስቧቸዋል። በአለም ላይ በወታደራዊ ኃይሎች ምክንያት ምን ያህል የካርቦን ልቀት እንደተፈጠረ ለ እና መዝኖ የሚያሳይ የተረጋገጠ አሃዝ የለም። ሆኖም አንዳንድ መንግስታት አሃዞችን አጋርተዋል። አንዳንድ ባለሙያዎችም ይህንን አሃዝ በማስላትና ትንበያዎች ላይ በመመስረት አለም አቀፍ መረጃን አቅርበዋል። እንደ የተመድ ዋና ጸሐፊ አዲስ ሪፖርት ከሆነ በአለም አቀፍ ደረጃ ከወታደራዊው ዘርፍ የሚወጣውን የካርቦን ልቀት የሚያሳየው ጥሩ ግምት ከአጠቃላይ አለም አቀፍ የግሪን ሀውስ ጋዝ ልቀት በ3.3 እና በ7 በመቶ መካከል እንደሚደርስ ያሳያል። ይህ ማለት በአለም ላይ ያለው የጦር ኃይል እንደ አንድ አገር ቢታሰብ ከቻይና አሜሪካና ህንድ በመቀጠል አራተኛው ከፍተኛ የካርቦን ልቀት ያለው አገር እንደሚሆን በአውሮፓውያኑ 2020 በግጭቶችና አካባቢ ላይ የተሰራ ጥናት ያስረዳል። ጥናቱ ወታደራዊ እንቅስቃሴዎች በአካባቢ ላይ የሚያሳድሩትን ተጽዕኖ ላይ የሚሰራው በዩናይትድ ኪንግደም የሚገኝ ግብረሰናይ ድርጅትና በሳይንስና ቴክኖሎጂ ላይ ትኩረት አድርጎ በሚሰራው ገለልተኛ በሆነው ግሎባል ሪስፖንሲቢሊቲ ተመራማሪዎች በጥምረት የተሰራ ነው። በዓለም ላይ የጦር በጀት የመጨመሩ ሁኔታ እየባሰ እንደሚሄድም ይኸው ጥናት አመልክቷል። ዓለም አቀፍ የጦር ወጪ በ2024 ወደ 2.7 ትሪሊዮን ዶላር የደረሰ ሲሆን ከቀደሙ ዓመታት ጋር ሲነጻጸር የ9.4 በመቶ ጭማሪ አሳይቷል። ይህም የቀዝቃዛው ጦርነት ካበቃ ወዲህ ከፍተኛ ሆኖ መመዝገቡን በግጭቶች ላይ ጥናቶችን የሚያካሂደው እና በስቶክሆልም የሚገኘው ኢንተርናሽናል ፒስ ሪሰርች ኢንስቲትዩት ዓለም አቀፍ የሰላም ምርምር ተቋም ገልጿል። ተቋሙ በጥናቱ በ2024 ከ100 በላይ ሀገራት ወታደራዊ ወጪያቸውን መጨመራቸውን ያሳየ ሲሆን በተለይ በአውሮፓ እና መካከለኛው ምስራቅ ፈጣን ጭማሪ መታየቱን ጠቁሟል። በዚህ ዓመት መጀመሪያ ላይ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ እንደ አውሮፓውያን አቆጣጠር በ2035 አባል ሀገራቱ የመከላከያ እና የታወጫቸውን ከ2 በመቶ ወደ 5 በመቶ እንደሚጨምሩ አስታውቋል። ይህ የተገለጸው ከኔቶ አባል ሀገራት የጦር ኃይሎች የሚወጣው የካርቦን ልቀት ከ2021 እስከ 2023 ባሉት ዓመታት ብቻ በ30 ሚሊዮን ቶን የሚጨምርበት ወቅት ሲሆን፣ በዚሁ ተመሳሳይ ወቅትም ወታደራዊ ወጪዎች ጨምረዋል። ይህ አገልግሎት ከሚሰጡ በግምት ከስምንት ሚሊዮን በላይ መኪናዎች ጋር የሚስተካከል እንደሆነ በዘላቂ ልማት ላይ የሚሰራው ትራንስናሽናል የተሰኘው ዓለም አቀፍ የምርምር ተቋም ገልጿል። የዘርፉ ባለሙያዎች እንደሚሉት ከባዱ ፈተና እንደ ተዋጊ ጀቶች፣ ታንኮች፣ የጦር መርከቦችና ባህር ሰርጓጆች ያሉ ከባድ የጦር መሳሪያዎች የካርቦን ልቀታቸውን እንዲቀንሱ ማድረግ ነው። ምክንያቱም እነዚህ የጦር መሳሪያዎች አገልግሎት ለመስጠት የሚጠቀሙት ከፍተኛ ነዳጅ ነው። በዓለም አቀፍ ደረጃ ከፍተኛ ኃይል ከሚያስፈልጋቸው ማሽኖች መካከል ተዋጊ ጀቶች እንደሚገኙ በትን ባለሙያዎች ይገልጻሉ። በአሜሪካ ውስጥ ጀቶች የሚጠቀሙት ነዳጅ አሁን ላይ የአሜሪካ የጦር መስሪያ ቤት ተብሎ የተሰየመው የአሜሪካ መከላከያ መስሪያ ቤት ባለፉት አምስት አስርት ዓመታት ከተጠቀመው አጠቃላይ ኃይል 55 በመቶን እንደሚይዝ ጥናት አመልክቷል። በ2022 በኔቸር ጆርናል ላይ የታተመ ጥናት እንደገለጸው አንድ የአሜሪካ አየር ኃይል ኤፍ35 ተዋጊ ጀት በአንድ ጊዜ 185 ኪሎ ሜትር ርቀት ሲበር የሚለቀው በካይጋዝ አንድ የዩኬ የቅኝት መኪና በዓመት ከሚለቀው ካርቦን ጋር የሚስተካ መካከል ነው። ጥናቱ በየዓመቱ በአሜሪካ ጦር ጥቅም ላይ የሚውል ጀት በአገሪቱ ያሉ 6 ሚሊዮን የመንገደኞች ተሽከርካሪዎች ከሚለቁት ካርቦን ጋር እኩል መሆኑንም ጥናቱ አክሏል። ይህም ቢሆን ግን አሜሪካ ወታደራዊ በጀቷን ቀድሞ ከነበረው በ224 በ57 በመቶ መጨመሯንና ይህም በዓለም ላይ ለመከላከያ ኃይል የሚወጣ ከፍተኛ ውጪ መሆኑን በስቶክሆልም የሚገኘው ዓለም አቀፉ የሰላም ምርምር ተቋም ገልጿል። የግጭትና የአካባቢ ታዛቢ የሆኑት ዳግዌር የጦር መሳሪያዎችን ክምችት ለመጨመር ምርቶችን ማስፋፋት እየጨመረ ቢሆንም እነዚህ ምርቶች የካርቦን ልቀታቸውን ዝቅተኛ ለማድረግ የሚደረገው ቴክኖሎጂያዊ ጥረቶች ግን ውስን ናቸው ብለዋል። ዘገባው የቢቢሲ ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ